ሰላም ሰላም፣ ውድ የፕሮግራሜ ተከታታዮች እንደምን ሰንብታችኋል? ለዛሬ በፍትሐ ብሔር ስነ ስርዓት ህጉ እንደታመኑ ስለሚቆጠሩ ነገሮችና አፈጻጸማቸውን በተመለከተ አንድ ዝግጅት እጀላችሁ ቀረብ ያለው እንድትከታተሉ ይጠይቃለሁ። እንደሚታወቀው በፍትሐ ብሔር ስነ ስርዓት ህጉ ላይ በከሳሽ የቀረቡ ፍሬ ነገሮች፣ ክሶች፣ አቤቱታዎች በተከሳሽ በግልጽና በዝርዝር ካልተካዱ እንደታመኑ ስለሚቆጠሩ ፍርድ ቤቱም ተጨማሪ ማስረጃ መስማት ሳያስፈልገው ውሳኔ ሊሰጥ እንደሚችል ተመልክቷል። እንግዲህ ከዚህ ጋር በተያያዘ በርካታ ጭብጦች ሊነሱ ቢችሉም እኔ ማተኮር የፈለግኩት በዋነኛነት ተከሳሽ መካድ ያለበት ነገር ምንድን ነው? ካልተካደ እንደታመነ የሚቆጠረው ውስጥ ምንድን ነው? በክሱ ላይ ምክንያቱም በርካታ ፍሬ ነገሮች ፍሬ ጉዳዮች ይዘረዘራሉ። ከእነዚህ ውስጥ ተከሳሽ የግድ መካድ ያለበት በሌላ በኩል ደግሞ ባይክድም ተከሳሹ የግድ በማስረጃ ሊያረጋግጠው የሚገባና ና እንደታመነ የማይቆጠር የትኛው ነው የሚለውን በዝርዝር ማቅረብ ነው። መጀመሪያ የፍትሐ ብሔር ሥነ ሥርዓት ሕጉን ድንጋጌዎች ዝርዝር ይዘት ካየን በኋላ በመቀጠል ደግሞ የዚህን ድንጋጌ እነዚህን ድንጋጌዎች አፈጻጸም የሰበር ውሳኔ ከሰጣቸው የሕግ ትርጉሞች አንጻር በምሳሌነት እያነሳን እንወያያለን። በፍትሐ ብሔር ሥነ ሥርዓት ሕጉ ላይ በመሬት ደረጃ ቀዳሚ ሆኖ የምናገኘው ድንጋጌ ቁጥር 83 ሲሆን ይዘቱ እንደሚከተለው ይነበባል። ነገርን በግልጽ መካድ ተገቢ ስለመሆኑ ይላደረሱ ተከሳሽ የተከሰሰበትን ነገር ነገር የሚለው ላይ አጽንኦት ስጡልኝ፣ መካድ የሚችለው በከሳሹ የቀረቡትን ነገሮች ሁሉ በዝርዝርና በግልጽ ክዶ በመቃወም ነው። እንደዚሁም ከሳሹ የከሳሽ ተከሳሽ ሆኖ መልስ ሰጭ በሚሆንበት ጊዜ የቀረበበትን ክስ በዝርዝርና በግልጽ መካድ አለበት። ስለ ካሳ ጥያቄ የቀረበውን የገንዘብ ልክ በሚመለከት ጉዳይ ካልሆነ በቀር በክሱ ላይ የቀረበውን ነገር ሁሉ በዝርዝርና በግልጽ ያለመካድ ያልተካደውን ነገር በከፊል ሆነ በሙሉ አምኖ እንደ መቀበል ይቆጠራል ይላል። ስለዚህ በመርህ ደረጃ የሚያስቀምጠው ምንድን ነው? መካድ በግልጽና በዝርዝር መሆን አለበት። እንዲሁ ተድበስብሶ በደፈናው ወይም ደግሞ በጥቅሉ አይመለከተኝም፣ አላውቀውም፣ አላስታውስም ሳይሆን በክሱ ላይ የተገለጹትን ነገሮች በቀጥታ ያን ነገር በማመን ወይም ደግሞ በመካድ መልስ መስጠት እንዳለበት ያስገነዝበናል። በተመሳሳይ መልኩ በፍትሐ ብሔር ስነ ስርዓት ህጉ ቁጥር 234ና እንዲሁም ደግሞ በ235 ላይም ይህን በሚያጠናክር መልኩ ነገሩን በመሸሽ ማስተባበል እንደታመነ ሊቆጠር እንደሚችል በተለይ በፍትሐ ብሔር ስነ ስርዓት ህጉ ቁጥር 235 ቁጥር አንድ ላይ ተመልክቷል። ድንጋጌ እንደሚነበበው በክሱ ላይ የቀረበውን ነገር ተከሳሹ በዝርዝር እና በግልጽ ማስተባበል አለበት። ነገሩን በመሸሽ መልክ የተሰጠ ማስተባበል በቂ አይሆንም። እንዲሁም አንድ ነገር አይመለከተኝም በማለት ብቻ አካባቢውን ነገር በመካድ የተሰጠ ማስተባበያ ፍሬ ነገሩን እንደመካድ አይቆጠርም ይላል። እንግዲህ በጠቀስኳቸው ድንጋጌዎች ላይ የስነ ስርዓት ህጉ ነገር የሚለውን በተደጋጋሚ ተጠቅሷል። መካድም ያለበት ነገር ነው። ነገሩን ነው መካድ ያለበት። በክስ አቤቱታ ላይ ደግሞ ሁሉም የሚጠቀሱ ነገሮች የክስ አቤቱታው ይዘት ሁሉም ነገር በሚል የምንገልጻቸው ሊሆኑ ይችላሉ። አሁን የገለጽኩት ሀሳብ የበለጠ ግልጽ የሆነልን ዘንድ የእንግሊዝኛውን የስነ ስርዓት ህጉን የእንግሊዝኛ ቅጂ ማመሳከሩ ተመራጭ ሆናል በአንቀጽ 235 በተለይ ኢቬሲቭ ዲናያል ወይም ደግሞ ነገሩን በመሸሽ በመካድ በሚል በአማርኛው ላይ የተገለጸውን ሀሳብ የእንግሊዝኛው ሲገልጸው አንዲት ቃል በተደጋጋሚ ትገኛለች ይኸው ምንድን ነው አሊጌሽን ኦፍ ፋክት የሚላለ በአማርኛው ላይ ነገር ወይም ደግሞ ነገሮች በሚል በተደጋጋሚ የገለጸው ሀሳብ በእንግሊዝኛው ላይ ኤቭሪ አሊጌሽን ኦፍ ፋክት ኢንቨስትመንት ኦፍ ክሌም በግልጽና በዝርዝር መካድ ያለበት ስለ አሊጌሽን ኦፍ ፋክት በሌሎቹ ድንጋጌዎችን በተመሳሳይ መልኩ በ241 ላይም ይህ ቃል ተደጋግሞ እናገኘዋለን። አሊጌሽን ኦፍ ፋክት በግልጽና በዝርዝር መካድ ያለበት በአማርኛው ቅጂ ላይ ነገር ወይም ነገሮች ተብለው የተገለጹትና በእንግሊዝኛው ላይ አሊጌሽን ኦፍ ፋክት ተብሎ የተገለጸው ነው። እንግዲህ በዝርዝርና በግልጽ መካድ ያለበት የዚህን አፈጻጸም እንግዲህ በመጀ ከሰበሩ ውሳኔዎች ጋር ከማየታችን በፊት አንድ ቀላል ምሳሌ እናንሳ። ለምሳሌ ከሳሹ የአካል ጉዳት ደርሶበት ካሳ በሚጠይቅበት ክስ ላይ ምን ብሎ እሱ ላይ ገልጿል? ሶስት ፍየሎች ላይ አጥንት ስብራት ስለደርሰብኝ ሶስት ፍየል በልቻለሁ፣ ተጠቅሜያለሁ ብሎ ሊገልጽ ይችላል። ሶ ይህንን ያየነው እንደሆነ መጀመሪያ ተከሳሹ በዚህ ጉዳይ ላይ መልስ ቢሰጥም ባይሰጥም፣ ወይም ደግሞ አልሰጠም ብለን እናስብና ሶስት ፍየል አጥንቱን ለመጠገን እንዲጠቅመው በልተዋል አልበላም። የጥያቄው ትክክለኛነት በፍርድ ቤት የሚወሰን እንዳለ ሆኖ አሁን ፍሬ ነገሩ ላይ ብቻ እናተኩር። በከሳሽ የተጠቀሰው ፍሬ ነገር ምንድን ነው? አጥንት ስብራ ስለደርሰብኝ ለመጠገን እንዲሆነኝ ሶስት ፍየሎች አርጄ በልቻለሁ። እንግዲህ ይህንን ያየነው እንደሆነ የእንግሊዝኛው ቅጂ ላይ እንደተመለከተው አሊጌሽን ኦፍ ፋክት የሚለውን ትርጓሜ አያሟላም። ምክንያቱም አሊጌሽን ኦፍ ፋክት ሲባል ተከሳሹ ያደረገውን፣ ያየውን፣ የሰማውን ከእሱ ጋር የተገናኘ ከእሱ ጋር የተዛመደ ሁኔታ፣ ነገር፣ ፍሬ ነገር፣ ጉዳይ፣ ድርጊት ወይም ደግሞ ያለማድረግ፣ ማወቅ፣ ሐሳብ፣ እቅድ ወዘተ ከተከሳሹ ጋር የተዛመደና የተሳሰረ የተቆራኘ ጉዳይን የሚመለከት ነው። ከዛ ውጭ ያሉት ግን ተከሳሹ ሊያውቃቸው የማይችላቸው ነገሮች አሊጌሽኑ ፋክትም አይደሉም ፋክት ናቸው በደፈናው ምክንያቱም አንድ ሰው ሊክድ የሚችለው በመጀመሪያ ደረጃ ሊያውቀው ሲችል ነው እስካላወቀው ድረስ ግን ወይም ደግሞ ማወቅ የማይችልበት ሁኔታ ከሌለ ግን መካድና ማመን የሚለው ጥያቄ ራሱ አይኖርም ይህንን ማረጋገጥ ያለበት ራሱ ከሳሹ ነው እንጂ ይህንን ተከሳሽ ስላልካድክ እንደታመነ ይቆጠራል ሊል አይችልም በዚህ ቅድም በጠቀስነው ምሳሌ ላይ ከሳሽ ፍየል ይብላ አይብላ ተከሳሽ ምንም አይዳው ላይኖረው ይችላል። ምንም አይነት እውቀቱ ላይኖረው ይችላል። ስለዚህ አልበላም ብለ ስላልካድክ እንዳመንክ ይቆጠራል የሚል ውሳኔ ሊሰጥ አይችልም። ምክንያቱም እሱን የሚመለከት ነገር አይደለም። እሱ አደረገው፣ ፈጸመው፣ አወቀው ወይም ደግሞ አቀደው ተብሎ የሚገለጽ ፍሬ ነገር ባለመሆኑ ሶስት ፍየል መብላቱን በተመለከተ ተከሳሽ በዝምታ ቢያልፎም እንኳን ይህንን ማረጋገጥ ያለበት በማስረጃ ከሳሹ ነው እንጂ አልካደም በሚል እንድታመኑእንደታመነ ይቆጠራል ብሎ ፍርድ ቤቱ ውሳኔ ሊሰጥ አይችልም አለ። ምክንያቱም ይሄ አሊጌሽን ኦፍ ፋክት አይደለም። በእርግጥ መከላከያ መልሱን ውጤታማ ለማድረግ ምርምር አድርጎ መብላት አለመብላቱን መከላከያ ሊያቀርብ ይችላል፣ ውጤታማ ለመሆን ነገር ግን የሚያውቅበት መንገድ ከሌለና ካላወቀ፣ በገንዘብ መጠኑ ላይ ለምሳሌ የገበያ ዋጋ ይናከል አይደለም ብቻ ብሎ ሊከራከር ይችል። ያ ማለት ግን ፍየል ከሳሹ ፍየል ገዝቶ ተጠቅመዋል ወይም ደግሞ በልተዋል የሚለውን ፍሬ ነገር ስላልካደ እንደታመነ ይቆጠራል ወደሚል ድምዳሜ አያደርስም። ይህን በሌላ መልኩ እንቀይረውና፣ ሶስት ፍየሎች በልቻለው። በተለይም ከሳሹም አንድ ፍየል ይዞ ሊመጥቷል። በዛን ጊዜም ሁለት ፍየሎች ቤት ውስጥ የታሰሩ ነበሩ አይቷቸዋል። ይሄ አሊጌሽን ኦፍ ፋክት ነው፣ ከተከሳሹ ጋር የተገናኘ የተቆራኘ፣ ተከሳሹ ያውቋል ተብሎ የሚገመት ምክንያቱም ተከሳሹን ጠቅሶ አዛምዶ ነው በክሱ ላይ ጠቀሰው። ስለዚህ ይህንን ፍሬ ነገር ተከሳሽ በግልጽ መካድ አለበት፣ በዝርዝር መካድ አለበት። ካልካደ እንደታመነ ይቆጠራል፣ ምክንያቱም ከእሱ ጋር የተገናኘ ነገር ስለሆነ ማለት ነው። ሌሎች በርካታ ምሳሌዎች መጥቀስ እንችላለን። በራሳችን እንደዚሁ መላምታዊ ምሳሌ ከማየት ይልቅ ግን የዚህ የአሊጌሽን ኦፍ ፋክት እና የፋክት ልዩነትን በተመለከተ የሰበር ውሳኔዎች በተለያየ መዝገቦች ላይ በጣም በርካታ መዝገቦች ላይ ምንም እንኳን ችሎቱ ይህንን ልዩነት በግልጽ ባያመለክትም አሁን ለምናነሳው ሀሳብ ግን እነዚህ የሰበር ውሳኔዎች ሀሳቡን የበለጠ ግልጽ ያደርጉልናል። ስለዚህ በመቀጠል የሰበር መዝገቦችን እያነሳን እንወያያለን ማለት ነው።